እየተሰሩ መሆናቸውን ገልጸዋል። እንደ ክልሉ ጤና ቢሮ ከሆነ የተከሰተውን ወረርሽኝ ለመክታት የቫይራል ሂሞራጂክ ምልክቶች የሚታዩበት ማንኛውም ሰው ወዲያው በአቅራቢያው ወደሚገኝ ጤና ተቋም መውሰድ፣ የቫይራል ሂሞራጂክ ትኩሳት በሽታ የተጠረጠረ ሰው ወይም ከታመሙ ሰዎች ጋር ንክክ ያላቸው ሰዎች ራሳቸውን ከጤናማ ሰው በመለየትና ለጤና ባለሙያ በማሳወቅ እንዲተባበሩ የክልሉ ጤና ቢሮ ጥሪ አቅርቧል። በየጊዜው በሽታውን የተመለከተ አስፈላጊ መረጃም በፌዴራል ጤና ሚኒስቴር በኩል ብቻ የሚሰጥ መሆኑን ህብረተ ማህበረሰቡ በመገንዘብ ከማይመለከታቸው አካላት የሚሰጡ መረጃዎች ላይ ጥንቃቄ እንዲያደርግ ቢሮ አሳስቧል። ከዚሁ በሽታ ጋር በተያዘ የዓለም ጤና ድርጅት ደቡብ ኢትዮጵያ ውስጥ ምንነቱ ያልታወቀ በሽታ መከሰቱንና ስምንት ሰዎችም በበሽታው መያዛቸውን ገልጿል። ድርጅቱ አክሎም የበሽታውን ምንነት ለማጣራት ባለሙያዎችን ወደ ስፍራው መላኩንም ገልጿል። ለአስቸኳይ ጊዜ የሚሆን 300 ሺህ የአሜሪካን ዶላር ድጋፍ ማድረጉንም ጠቁሟል። ኢትዮጵያና ደቡብ ሱዳን ውስጥ የሚገኙ የድርጅቱ ባለሙያዎች በመተባበርም በሽታው እንዳይዛመት ጥንቃቄ እየሰሩ መሆኑን ለማስተላለፍና እንዳስፈላጊነቱ ድርጅቱ የሚሰጠውን ድጋፍ እንደሚያጠናክር አመላክቷል። የኢትዮጵያ የጤና ዘርፍ ባለስልጣናትም በፍጥነት በሽታ መከሰቱን በማሳወቃቸውም አመስግኗል። ጤና ሚኒስቴር ከአንድ ቀን በፊት በወጣው መግለጫ በተጠቀሰው አካባቢ በመጣራት ላይ ያለ የሄሞራጂክ ፌበር በሽታ መከሰቱን ይፋ አድርጎ ነበር። ክልሉ በሳምንት ውስጥ በደረሰ የትራፊክ አደጋ የአምስት ሰዎች ህይወት ማለፉ ተገለጸ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በተገባደደው ሳምንት 11 የትራፊክ አደጋዎች የተመዘገቡ ሲሆን ከዛም ውስጥ የአምስት ሰዎች ህይወት ማለፉን የክልሉ ፖሊስ ኮሚሽን አስታውቋል። የክልሉ ፖሊስ ኮሚሽን የትራፊክ አደጋ መከላከልና የመረጃና ስታቲስቲክስ ዲቪዥን ኃላፊ ምክትል ኢንስፔክተር ወንደሰር ወንድሙ በደረሱት አደጋዎች አምስት ሰዎች ህይወታቸውን ሲያጡ፣ በአምስቱ ላይ ደግሞ ከባድ የአካል ጉዳት ደርሰዋል ብለዋል። አደጋዎቹ የተከሰቱት በከፋ ቤንች ምዕራብ ኦሞ፣ ዳውሮና ኮንታ ዞኖች ሲሆን ከሞትና አካል ጉዳት በተጨማሪም 215000 ብር የሚገመት ንብረትም ለኪሳራ መዳረጉን ጠቁመዋል። የክልሉ ፖሊስ ኮሚሽን የትራፊክ አደጋ መከላከልና የመረጃና ስታቲስቲክስ ዲቪዥን ኃላፊ ምክትል ኢንስፔክተር ወንደሰን ወንድሙ ከፍጥነት ወሰን በላይ ማሽከርከርና ለእግረኛ ቅድሚያ ያለ መስጠት የአደጋዎቹ ዋና መንስኤ ናቸው ብሏል። ምክትል ኢንስፔክተሩ አያይዘው አሽከርካሪዎች ከመንቀሳቀሳቸው በፊት የተሽከርካሪያቸውን ደህንነት እንዲያረጋግጡና የትራፊክ ህግና ደንብን ጠብቀው እንዲያሽከረክሩ አሳስበዋል። ውጭ ሀገር እልካለሁ በማለት ያታለለች ግለሰብ በቁጥጥር ስር መዋሏ ተገለጸ። ወደ ውጭ ሀገር እልካለሁ በማለት ሁለት ሰዎችን ከሰባት መቶ ሺህ ብር በላይ ያታለለች ግለሰብ ላይ ክስ መመስረቱን የየካ ክፍለ ከተማ ፖሊስ መምሪያ አስታውቋል። እሊኒ በላይ የተባለችው ተጠርጣሪ የግል ተበዳዮችን ወደ ውጭ ሀገር እልካችኋለሁ በማለት ያታለለችው በተለያየ ቀንና ሰዓት በየካ ክፍለ ከተማ ወረዳ ዘጠኝ መተባበር ህንፃና ወረዳ ስምንት ስሬ ህንፃዎች አካባቢ በመቅጠር መሆኑን የምርመራ መዝገቡ ይገልጻል። ጣሪያዋ አንደኛዋን የግል ተበዳይ ያታለለችዋት ወደ እስራኤል ሀገር እልክሻለሁ በማለት ከክፍለ ሀገር አዲስ አበባ ካስመጣችዋት በኋላም ለቪዛ ና ለሂደቱ ማስጨረሻ በሚል ምክንያት 250 ሺ ብር በካሽ እንድትሰጣት ና 200 ሺ ብር በባንክ አካውንት እንድታስገባላት ማድረጓን በምርመራ መዝገቡ ተገልጿል። ይህ በእንዲህ እንዳለም ግለሰቧ በተመሳሳይ የማታለል ዘዴ ተጠቅማ ሌላኛዋን የግል ተበዳይ ወደ ኒውዚላንድ ለመላክ ተስማምታ ከኢትዮጵያ ቀጥታ መሄድ ስለማይቻል በቅድሚያ ለአረብ ኤምሬት በ32173 ብር ሲፒኦ አሰርታ በመቀበል ትሰውራለች። የተጠርጣሪዋ መሰወር ያስደነገጣት የግል ተበዳይ ለየካ ክፍለ ከተማ ፖሊስ መምሪያ ጉዳዩን እንዳሳወቀች ና ፖሊስ መረጃው እንደደረሰው ግለሰቧን አፈላልጎ አልጎ በመያዝ ተገቢውን ምርመራ በማጣራት መዝገቡን ለአቃቢ ህግ ልኮ ክስ የተመሰረተባት መሆኑን ፖሊስ መምሪያው አስታውቋል። ወደ ውጭ ሀገር ሄዶ የመስራት ፍላጎት ያለው ማንኛውም ሰው ህጋዊ ፈቃድ ካለው አካል ተገቢውን መስፈርት በማሟላት ና በህጋዊ መንገድ ብቻ መጨረስ እንደሚገባ የአዲስ አበባ ፖሊስ መልእክቱን በማ ለማስተላለፍ እንደዚህ አይነት የማታለል ወንጀል የተፈጸመባቸው ግለሰቦች ካሉም ወደ የካ ክፍለ ከተማ ፖሊስ መምሪያ በመቅረብ ተጠርጣሪያን አይተው በማረጋገጥ ተጨማሪ መረጃ እንዲሆኑ ጥሪውንም አስተላልፏል። ችን ከጄፍ የመቶ ስድስት ነጥብ ሰባት በቀጥታ ወደ እናንተ እየቀረበ የሚገኘውን የምሽት አንድ ሰዓት ዜናችን ነው እያደመጣቸው የምትገኙት ሀገራዊ ዜጋ ናብቃና ከባህር ማዶ ዳገኘ ናቸው ስናመራ አፍሪካን ቀዳሚ ያደረግን በዳርፉርና በኮርዶፋን ግዛቶች ከደረሰው ጥቃት በኋላ ወደ 57 ሺህ የሚጠጉ ተፈናቃዮች ወደ ሰሜን ሱዳን ገብተዋል ተባለ። የፈጥኖ ደራሽ ኃይሉ በዳርፉርና በኮርዶፋን ከፈጸመው ጥቃት በኋላ ወደ 57 ሺህ የሚጠጉ ተፈናቃዮች የሰሜን ሱዳን ግዛት ወደ ሆነችው አልዴባ ገብተዋል ሲል አንድ የእርዳታ ኮሚሽን በዛሬው እለት አስታውቋል። በአልዴባ ባገሪቱ መንግስት የተሾሙት የሰባዊ እርዳታ ኮሚሽነር ካውንተር ጃፋር እንደገለጹት ተፈናቃዮቹ የአማጺው ሚሊሻዎች የሚፈጽሙትን ጭካኔያዊ ድርጊቶችና ጥሰቶችን በሚሸሹበት ወቅት ከባድ ሁኔታዎችን አሳልፈዋል ብለዋል። ከተፈናቃዮቹ መካከል ቁስለኞችና ስብራት ያጋጠማቸው ሲቪል ሰዎች እንዲሁም በተመጣጠነ ምግብ እጥረት የሚሰቃዩ ህጻናት ልጆች እንደነበሩበት ተናግረዋል። ከተፈናቃዮቹ ጠቅላላ ቁጥር መካከል 50 ሺህ የሚሆኑት ኤልፋሽር ከተማ ደርሰው ነበር ያሉት ኮሚሽነሩ ከነዚህም ውስጥ ከተማ በፈጥኖ ደራሽ ኃይሉ እጅ ስር ከገባች በኋላ 32 ሺዎች አለዴባ ከደረሱት ውስጥ ይገኙበታል ያሉት በፈረንጆቹ 23 በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የተነሳው ደም አፋሳሽ ግጭት በሺዎች የሚቆጠሩ ሰዎች ሲገደሉት በሚሊዮን የሚቆጠሩ ሌሎች ሰዎችን ደግሞ ማፈናቀሉ ይነገራል። ባለፈው ወር ፈጥኖ ደራሽ ኃይሉ የሰሜን ዳርፉር ዋና ከተማ ኤልፋሽርን ተቆጣጥሮ እልቂቶችን ፈጽሟል በሚል ክስ ተመስርቶ በታል። ቡድኑ ቡድኑ ከሱዳን 18 ግዛቶች ውስጥ አምስቱን የዳርፉር ግዛቶች ሙሉ በሙሉ የተቆጣጠረ ሲሆን የጦር ኃይሉ ዋና ከተማዋ ካርቱምን ጨምሮ የተቀሩትን 13 ግዛቶች ተቆጣጥሮ ይገኛል ተብሏል። የደቡብ ሱዳን ፕሬዝዳንት ምክትል ፕሬዝዳንታቸውን አሰናበቱ። የደቡብ ሱዳን ፕሬዝዳንት ሳልቫኪር ተተኪ ሊሆኑ ይችላሉ የተባሉትን ምክትል ፕሬዝዳንታቸውን ቤንጃሚን ቦልሜንን ከስልጣናቸው አሰናብተዋል። ኪር ቦልሜልን የጀኔራልነት ማዕረጉን በመግፈፍ ከብሔራዊ ደህንነት አገልግሎት አሰናብተዋል ሲል ቢቢሲ ዘግቧል። እንዲሁም የቦልሜል ቅርብ አጋር ናቸው የተባሉትን የማዕከላዊ ባንክ ገዢና የገቢዎች ባለስልጣን ኃላፊን አሰናብተዋል። በብሔራዊ ቴሌቪዥን በተላለፈ መግለጫ ላይ ስለተሰናበቱት ባለስልጣናት ምንም አይነት ማብራሪያ አልሰጡም። ፕሬዝዳንቱ ይህንን ውሳኔ የወሰዱት በቅርቡ በእርሳቸውና በተቃዋሚ መሪ ሪክማቻር መካከል የተደረሰው የስልጣንን የመጋራት ስምምነት